ስትፈልም ይበልጥ ነው ቆንጆ ትሆኛለች። ምን እየሆንክ ነው? እራቅ። እንዲህ ስትባሉ ምኩሩት ነገር አለ። ቆይ እዚህ ቤት ጤነኛ ሰው አይመጣም ማለት ነው? ሁሉም የራሱን ዕዳ ተሸክሞ ነው የሚመጣ። ነፍሴን አስጨነቃት እኮ እና

ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች በሙሉ እንደምናላችሁ ሰላማችሁ ይብዛ፣ ባላችሁበት እኔ ደህና ነኝ። ዛሬ ጽናት ድራማን በክፍል 52 ይዘን መጥተናል። ጽናት ከኪራ አባት ጋር በስልክ ተደዋውለው ያወራሉ። አንዳንድ ነገሮች እንግዲህ እየተነጋገሩ ነው። የኪራ አባት እንግዲህ የሀሴትንና የኪራን ሁኔታዎች ሲጠይቃት ነበረ ጽናትን። አዎ ደህና ናቸው፣ እየተቀራረቡ ነው፣ እየተግባቡ ነው በማለትም ጽናት መልስ ትመልሳለች። እናም እንግዲህ ባለቤቴስ ደውላ ነበር ወይ ሲላትም ነበረ። አዎ ደውላ ነበረ የሐሴትኛ ጋር ምን መምጣቷን እንኳን አልነገርኳትኝም እያለች እንግዲህ ስልኩን አውርታ ትጨርሳለች ማለት ነው። ከዛ በኋላ እንግዲህ ጽናት አምላኬ ሆይ ምን ባደርግህና ምን ብበድልክ ነው በፍቅሬ የምትፈትነኝ? እያለችም እንግዲህ ጽናት አምላኬ ለምንድን ነው ግን በፍቅሬ የምትፈትነኝ? ተቃጠልኩ እኮ እያለች ነው ጽናት ሰው እንዴት የገዛ ፍቅሩን እልል ብሎ ወገቡን ሸብ አድርጎ ይድራል? እያለችም ነው ሚውም እኮ ግራ ነው የሆንኩት እያለች እንግዲህ ጽናትዬ ከራሷ ጋር እየተከራከረች ነው። በሌላ በኩል ኪራና ምሩ ሳሎን ቁጭ ብለዋል። ኪራም ጥሩ ፊቱ ላይ ጥሩ ነገር ምንም አይታይበትም፣ ደብሮታል፣ አስጠልቶታል። ምሩም እንግዲህ ኪራን ቆይ ትንሽ አተኛም ነበር አንግተህ እኮን የመጣኸው ስትለውም ነበር ኦፍ እያለ እሱም እንግዲህ ሰላም ሲኖር እኮ ነው የሚተኛው እውነት ለመናገር ይሄ ቤት እጅግ በጣም አስጠልቶኛል፣ እያለም ነው ኪራ እንግዲህ እና ለዛ ነው አዳር ሙሉ ስጠጣ ያደርከው ስትለውም ነበረ። አሁንም ተመልሼ እሄዳለሁ ሲልም ነበረ ኪራ ስትለውም እንግዲህ እንደዛ አታደርግም ስትለውም ነበር። እስኪ አንድ ምክንያት ስጭኝ፣ እንደዛ አላደርግበት ምክንያት። ደስታ ይቆይልህ የተባልኩ ይመስል አንድ ቀን ተደስቼ አንድ ሳምንት ሙሉ እቆዝማለሁ፣ እያለም ኪራ እንግዲህ በጽናት ፍቅር ብስክስክስክስክ እያለ ይናደዳል። እንግዲህ እሺ በቃ ለኔ ስትል እንደዛ አትሁን ስትለውም ነበር። በመሃል እንግዲህ ናሆሜት ነው ብላም ስጠይቀው ነበር። ና ሆም ፎቅ ላይ ተኝቶልሻል ሲላትም ነበር። በቃ እሱ በእንቅልፉ አይደራደርም ማለት ነው እያለች እንግዲህ ምሩዬ ፍቅር ፍቅር እያጫወታት ነው ማለት ነው። እሷም መሃል እንግዲህ ሀሴት ትመጣና ትቀላቀላለች ከነሱ ጋር። አንተ ደግሞ ጠዋት ምን ሆነህ ነው? ና ስፖርት እንስራ ስልክም ቢያልከው ስትለውም ነበረ በጣም እንግዲህ በዛ በሌሊት ተነሳሽ ደግሞ ጠዋት ያለሽ እንዴ ነው ቀድመሽ የተነሳሽ ውድድር ነበረብሽ ሲላትም ነበረ። ሴትም እንግዲህ ሳቅ በተሞላበት ከማ ጋር ስትለውም ነበር። ከፀሐይ ዋጋ ነው ሲላትም ነበረ። ኪራ መሀላቸው እንግዲህ ምሯለችና ዞር ዞር እያለች ሁለቱንም እያየች እንዴ ኪራ ሐሴት ስትስቅ ታምራለች ያልከኝ እውነት ነው ብላም ስትጠይቀው ነበረ። እና አኪራ መቼ ነው ያልኩሽን ያላስታውስም ሲላትም ነበረ። ሀሴትም እንግዲህ ስትስቅ ታምራለች ብሎ ስላደናነቃት ከምሩ ስለሰማች እጅግ በጣም ተደሰተች። ሀሴትም እንግዲህ ለምሩ መቼ ነው እንደዛ ያለሽ ብላ ስትጠይቃት ነበረ። ስለውበት ስናወራ አለቻት ምሩዬ። ማለት ነው በጣም ጥሩ አለቻት። ሴትም ምኑ ነው ጥሩ ስትላት ነበር። አይ ምንም በማለት እንግዲህ አጠገቧ ሄደች። እንግዲህ ቁጭ በማለት አይ ጽናት፣ ዛፍሽ ቅርንጫፍ እያወጣ ነው፣ ግን ምን ዋጋ አለው አንቺን አድርቆ አንቺን አድርቆ ሌላውን ሊያለመልም ነው በማለት እንግዲህ ምሩዬ ቆይ ናሆምን ልረብሸው በማለት እንግዲህ ወደ ናሆም ጋር ትሄዳለች ማለት ነው። ናሆምን እንግዲህ ተቀሰቀሰውና ከአስደንግጣን የቀሰቀሰችው በበረዶ ምናምን በጣም ሲሳሳቁና ሲጨዋወቱ ነበረ። ናሆምና ምሩ ማለት ነው፣ ደረጃ ላይ ቁጭ ብለው። እናም እንግዲህ በሌላ በኩል ኪራ እንግዲህ ጽናት እየጠራረገች ነበረ እየጠራረገች እንግዲህ ኪራ ላውራሽ ፈልጋለው እሱን አቆሚና ሲላትም ነበረ። ምን ልታዘዝ ምን ላደርግልህ ስትለውም ነበረ። በእንደዛ እንዳለ እንግዲህ ኪራ ያው የተለመደ ጥያቄውን መጥረጉን አቆሚና በስነ ስርዓት አውሪኝ ሲላት ነበር። እሺ ምን ልስራ ስትለውም ነበረ። እንዲህ ከመሬት ተነስተሽ እኔ ልትጠይኝና ከፍና ዝቅ አርገሽ ልታውርኝ ልታናግርኝ የቻልሽበት ምክንያት ምንድን ነው? ሲላትም ነበረ ኪራ ፓቴ ምን እንደሆነ ንገሪኝ ሲላት፣ ጽናትም አንተ ምንም አላደረግክም፣ እኔ ነኝ ልወድህ ያልቻልኩት እያለች እንግዲህ ጽናትም ትመልስለታለች። ለኪራ ማለት ነው አንድ አይነት መልስ። ያኔ በምን ነበር የምትወጂኝ? አሁንስ እንዴት ልትጠይኝ ቻልሽ? እያለ እንግዲህ ሲጠይቃት ነበረ ኪራ። ጽናትም እንግዲህ አቶ ኪሮቤል እባክህ ተወኝ፣ እኔ ብዙ ስራ አለብኝ፣ ስራዬ ልስራበት እያለችም እንግዲህ እሱም አቶ ኪሮቤል ነው የምትይኝ እያለ እንግዲህ ለነገሩ ይህን ቃል መስማቴ አዲስ አይደለም ለኔ እያለም እንግዲህ ኪራ ጽናትም እንግዲህ ማለት ስትለው ነበር። እኔ ግን ጊዜያዊ ነገርና ብርቅርቅ ነገሮች የሚገዙሽ አይመስለኝም ነበር ሲላት ነበረ ኪላ፣ እንዴት ፍቅር ላይ ትነግጃለሽ? ጽናትም እንግዲህ እምርቅህም የምቀርብህም ምንን ፈልጌ አይደለም እያለችውም ትመልስለታለች። እሱም እንግዲህ እሱንማ እኮ አየን። ቃልሽን እንደዛ ቀረጣጥፈሽ በቁጡ እንኳን ፍቅርሽ ሳምንት እንኳን ወር እንኳን ሳይሞላው እያለ እንግዲህ እጅግ በጣም ሲያናግራት ነበረ። ም እንግዲህ እኔ ከዚህ በፊት የበደልኩሽ ያስቀየምኩሽ እየመሰለኝ ይቆጫኝ ነበረ። ይሄ አንድ ሳምንት የማይቆየው የትኛውን ልብሽ ይሄ አንድ ሳምንት የማይቆየው እያለ እንግዲህ አንዳንድ ነገር ሲናገረን ነበር። ጽናትም እንግዲህ የሚቆጭህን ነገር እባክህ አትናገር ብላትታው ልትሄድ ስትል እጇን ያዛረግና ሁ በስርዓት አውሪኝ ነው ያልኩሽ እያለ እንግዲህ እሱም አንዳንድ ነገር እያወራት ነበረ። ከዛ እሱም ተናዶባት ጥሏት ይወጣል ማለት ነው። ክላሱ ሂዶ ቁጭ ሲል ሀሴት ትሄዳለች ወደ እሱ ማለት ነው። ስታየው ብዙም ደስታ ነገር የለበትም። ሀሴትና ኪራ እንግዲህ እጅግ በጣም የመግባባቱ ነገር ላይ ጀምረዋል ማለት ነው። ምክንያቱም ሀሴት የእሷን ብሶት ለእሱ ትነግረዋለች፣ እሱም ደግሞ የእሱን ብሶት ስሜታዊ ሲሆንም እያጋራትና እያናገራት ነው እና እንግዲህ ሴቶች ስትባሉ እያል እንግዲህ በጅልማ ስለ ሴቶች ፍቅር የሚወዳቸውን የማያውቁ ምናምን እያል እንግዲህ ብዙ ነገር ሲናገር ነበር። ሀሴትም በጥሞና ታዳምጠው እና እሷም ደግሞ እንግዲህ ለምሳሌ የሆነ በፍቅር የጎዳ ሰው ሊኖር ይችላል ነገር ግን እያለች እንግዲህ ምሳሌዎችን ገልጻም ስታናግረው ነበረ። ከዛ በኋላም እንግዲህ አረጋጋችው ሳቁንም መለሰችለት እና በደንብ እየተሳሳቁ በደንብ ተግባብተው አይተናል ማለት ነው። አሁን ላይ እንግዲህ ከቀን ከቀን የኪራና የፅናት ፍቅር ደብዛው እየጠፋ እየቀዘቀዘ መቷል። የሀሴትና የኪራ ቅርርብነት ደግሞ እጅጉን በጣም እያመረበት መቷል ማለት ነው። እናም እንግዲህ ብዙ ነገር ካወሩ ከተነጋገሩ በኋላ ወተን ለምን አንዝናናም ሲላትም ነበረ። ኪራ እጅግ በጣም ደስ እየተሰኘ ነዋ በማለት እንግዲህ ተያይዘው እንግዲህ መዝናኛ ቦታ ሂደው ጥሩና ደስ የሚል ጊዜ እየተሳሳቁ እየተጫወቱም አሳልፈው ነበረ ማለት ነው እንግዲህ በዛ መሀል ሄኖክ ባደረጋት ነገር ላይ ተጽዕኖ እንደፈጠረባትና ሰው ማመን እንደማትችል ሁሉ ስትነግረው ነበረ ማለት ነው ለኪራ ኪራም እንግዲህ ከዛሙ ድማ መውጣት አለብሽ እያለ ሲያበረታታትም ሲያጽናናትም አይተናል እናም ጥሩ ጊዜ እንግዲህ እዛ መዝናኛ ቦታ ሂደው ካሳለፉ በኋላ ፅናት ደግሞ እቤት እንግዲህ መኝታ ቤቱ ሂዳ አልጋው ላይ ቁጭ ብላ በቃ ቶሎ ቶሎ እኮ እየናፈቀ ነው እያለች እንግዲህ፣ በጣም የኪራ ነገር ምችም አይሆንላትም ግድ እንግዲህ ማዕበል ተጥሎባት እንጂ እጅግ በጣም እየተገዘችም እያሰበችም እንደው የሆነ ምክንያት አግኝቼ እቅፍም አደርግበትን ሲስተም ባገኘው እያለችም እንግዲህ እያወራች እያለ ድንገት እሱ ይመጣባታል። የተነጠፈውን አልጋ እንደማንጠፍም ማለት ፈልገሽን የመጣ አላት። ኪራም አይ አንተን ፈልጌ አይደለም የመጣሁት፣ አልጋ ላነጥፍ መጥቼ ነው። አንጥፌ ጨርሻለሁ፣ የምትለኝ ነገር ካለ ኦኬ እያለች እንግዲህ ስታናገረው ነበር። እንዴ የተነጠፈ አልጋ ነው እንደምታነጥፊ ሲላት ነበር። ይሄው አሁን ነው ያነጠፉት፣ አሁን ግን ጨረስኩኝ፣ ሄር ነው ስትለውም ነበር። ከዛ እሱማ ይጨክንም ማጽ እያለ እባክሽ እንደዛ አትሁኚ እባክሽ እያለ አሁንም እንግዲህ ደጅ እየጸናት ይገኛል። ማለት ነው አቤት ትግስቱ! ለካ እንዲህም አይነት ትግስት አለ። በጣም ነው የሚገርመው። እናም እንግዲህ ጽናትም ሁሉ ነገራቶቹ እንድፈንፍና አድርጋ ትሄዳለች ማለት ነው፣ ትታ በሌላ በኩል ደግሞ ሰናይትና ጽናት ተደዋውለው ያወራሉ። ተደዋውለው እያወሩ እንግዲህ ሁሉ ነገር በቃ በጣም ሮሮ የተሞላበት ድምጿን በጣም ነው የሚያሳዝነው። ጽናት ስታወራ ኪራንና የእሷን ነገር በተመለከተ ሰኒም ስታበረታታትና ስታጽናና ነበረ። ነገር ግን አሁንም ቢሆን ሀሳብሽን መቀየር ትችያለሽ፣ እውነታውንና ትክክለኛ ነገሩን ለጋሼ ብትነግሪው እና ብታሳውቂው፣ ጋሼ ደግሞ የገባቸው ናቸው ሊረዱሽ ይችላሉ ስትላትም ነበረ ጽናት እንግዲህ ከጓደኛው ጋር የጋብቻ ዝምድና ትስስር ጓደኝነታቸውን ማጥበቅና ዝምድናቸውን ማጥበቅ ይፈልጋሉ እያለችም ጽናት ወዲህ በአባቷ በኩል፣ ወዲህ ደግሞ የሻምበልን ጓደኝነት የኪራ አባት እንደሚፈልገውም አጥብቃም ስትነግራት ነበረ። ጽናት በብዙ አይነት መንገድ ነው ነገራቶችን እያስተዋለችና እያሰበች ያለው። ነገር ግን ከልጃቸውን ደስታ የሚበልጥባቸው ምንም አይነት ነገር የለም በማለት ሰናይትና ምሩ እንግዲህ ለጽናት ሀሳብሽን መቀየር ትችላለች፣ ነገሩ ሳይመሽ እያሉ እንግዲህ እያስጠነቀቋት ነው። ጽናትም ወዲህ የአባቷ ነገርም ያሳስባታል። በይበልጥ ደግሞ የኪራ አባት እንግዲህ ከሻምበል ጋል ያለውን ቀረቤታና ያላቸውን ጓደኝነት ወደፊት በደንብ አርገው በጋብቻ መልክም ማጠናከር እንደሚፈልጉ በደንብ አርገው ስለነገሯት ቃልስ የገባውት እያለች እንግዲህ ጽናት እየተወዛገበች ትገኛለች። የኔና የኪራ ነገር እንኳን ያበቃና ያለቀ ነገር ነው እያለችም ነው። እናም እንግዲህ በእንደዝህ ከሰናየት ጋር እያወሩ ነበረ እና ደግሞ የኪራ ጓደኛ ሄኖክ ወደ ንኪራ ቤት መቶ ማረፍ እንደሚፈልግና ጊዜያዊ እንደሚኖር ከሱ ጋር ሲነግረው ነበረ። እናም ከጎኑ ሀሴት አለችና ስልክ አውርቶ ሲጨርስ ማን ነው ምንድን ነው ብላም ስትጠይቅ ነበረ። እሱም ደግሞ ነገራት እንግዲህ አንድ ጓደኛ እኔ ጋር መቶ ማረፍ ይፈልጋል ለጊዜው ሲላትም ነበረ። እሷ ግን ጉዷን አላወቀችም። የራሷ ሄኖክ ነው ያለ ሰው መሰለሽ ሲመጣ ትተዋወቅ ያለሽ ሲላት ነበር ሄኖክን እሷም እሺ እንተዋወቀዋለን እንግዳ መቀበል በቃ ባህላችን ነው ስትልም ነበረ በዛ መሀል ለጽናት ደውሎ እንግዳ እንደሚመጣም ነገራት መምጣት አይቀርም እና መጣ ሄኖክ ተብየውም እናም እንግዲህ ከዚህ በፊት ስለ ሄኖክ እንግዲህ አውርታልናለች ለኪራ ስታጫወተው ነበረ። ሀሴት እንዳለችውም በጣም በባህሪው ወጣ ያለ ባህሪና ብዙም ደስ የማያሰኙ ነገሮች አሉበት ማለት ነው። ናሆም እና ኪራ እሱ እንግዲህ አንድ ላይ ሲጫወቱ ነበር። ሀሴት መታ ከነሱ ጋር ተቀላቀለች። በጣም ደነገጠች፣ እሱም ደነገጠ። መጥፎ ስራ ና ክፉ ስራ አንገት ያስደፋል። እና ሲያያት በጣም ደንግጦ ነበረ። እሷም ናሆም እና ኪራም በጣም ቆይ ትተዋወቃላችሁ እንደ ሲሏቸውም ነበር። አይ አንተዋወቅም፣ ሀሴት እባላለሁ ማለት ነገሩን አስቀየሰችው። ከዛ ከእነሱ ጋር ተነስታ ክላሷ ትገባና በጣም ስትናደር ነበረ፣ ያደረጋትን ነገር ሁሉ እያስታወሰች ቆይ ከዚህ በኋላ ግን እኔ ሻንበል ልጅ አይደለሁም ልኩን ወንድነት የማሳየው ስትልም ነበረ። እናም እንግዲህ በሌላ በኩል ደግሞ ጽናትና ወደ ጽናት ጋር ሄዶ ነበረ ሄኖክ ተብዬው ጽናትን አፈፋ አርጎ ሊስማትም ነበረ። ጽናትም በማመናጨቅ ከእሷ ታርቀዋለች እና በስነ ስርዓቱ በጣም የሚደብርና የሚያስጠላ ባህር ያለበት ሄኖክ ማለት ነው። ሀሴትም ከዚህ በፊት ብላለች እንግዲህ ህይወቷን ያመተቃቀልባት ከዩኒቨርሲቲ እስከ ቤት ድረስ የአባቷን አንገት ሁሉ በሱ ምክንያት ነው እኔ አባቴን አንገቱን ያስደፋወት ሁሉ ስትልም ነበረ። እናም እንግዲህ እሷን ፎክራለች። ከዚህ በኋላ ወንድነቴን አሳየዋለሁ ብላ እናም እንግዲህ የጽናትና ምሩ ደረጃ ላይ ቁጭ ብለው የኪራንና የሀሴትን ቅርርብነት ሲያወሩ ነበር ጆሮዋ ላይ የእሷ ስም ሲነሳ ስትሰማና ስሜ ሲጠራ ሰማሁ ልበል ስትላቸውም ነበር። አብራ ቁጭ ብላ ከነሱ ጋር ተቀላቅላ ስታወራ ነበር። አዎ ስለ አንቺና ስለ ኪራ ቅርብነት እያወራን ሲሏቸው ነበረ። ኪራን እንዳታስቀይም ዋለቻት ጽናት። ምን ብዬ አስቀይሜ ዋለ ስትልም ነበር። አይ እንደው ኪራ ቶሎ የመቀየም ባህሪ ስላለው ለዛ ነው አለቻት ምሩ። እናም እንግዲህ እሺ እዛ የሚያደርስን ነገር ምንም የለም ትል እና እኔ ሱቅ እየሄድኩኝ ነው ስትልም ነበረ። በዛ መሀል እንግዲህ ሄኖክን ታገኘዋለች ከግቢ ውጭ እና አንዳንድ ነገር የድሮን አንስተው አወሩ። በጣም በጥላቻ መልክ ነበረ ስታናግር ነበረ። እሱም ሶስት ደቂቃ የማትሞላ ቪዲዮ እንደዛ ሆነ ብለች። እኔ እኮ ሰክሬ ነው አውቅ አደለም፣ እሺ፣ እንደዛ ሆነ አውቀ አደለም ሰክሬ ነው ቪዲዮውን ለምንለቀቅ ድጋሚ ሰክሬ ነው ሲላትም ነበረ። እሷም እንግዲህ አሳያለሁ ወንድነትን ከዚህ በኋላ እያለች እንግዲህ እየፎከደችበት የጽናት ድራማ የክፍል ሀምሳ ሁለት እንግዲህ በዚህ ተጠናቋል ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናል ተከታይ ሁኑላለሁ። እንግዲህ የጽናትና የኪራ ነገር ደግሞ ጽናት እስኪ በስተ መጨረሻ ሀሳቧን ትቀይር ይሆን? ምሩና ሰናይት እንግዲህ ሀሳብሽን መቀየር ትችላለች አሁንም እያሏት ነው፣ ጊዜው ሳይረፍድ እሷም እንግዲህ በጣም አሳስቧታል። ቃል ገብታለች፣ አባቷም ነገር እያሳሰባት ይገኛል። እስኪ እንግዲህ ያለውን ነገር ወደፊት የምናይ ይሆናል ማለት ነው። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ እያመሰገንኳችሁ ለዛሬ የነበረን ጊዜ የነበረን ቆይታ ይህን ይመስል ነበር ውድ ቤተሰብ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ደግሞ ይህንን ቻናል እንግዲህ ሼር ሼር እያደረጋችሁ አበረታቱን። ሰብስክራይብ አድርጉኝ። ሰብስክራይብ ያደረጋችሁ ደግሞ ሼር እያደረጋችሁ ለሌሎቹ እንዲደርስ አድርጉ።